ታውቃላችሁ ሁል ጊዜ ወደድንም ጠላንም ጠላታችን ሰይጣን እኛን ለማጥፋት ከመሞከር ወደ ኋላ፣ ምክንያቱም ለእርሱ እኛ ጠላቶቹ ነን። ታዲያ እንዴት ነው በየቀኑ እኛን ለማጥፋት የሚሞክረውን ጠላታችንን በአሸናፊነት ለመዝለቅ የምንችለው? መንገዱ ቀላል በሁለተኛ ሳሙኤል ምዕራፍ 11 ላይ ከቁጥር 1 ጀምሮ እንደዚህ ይላል እንዲህም ሆነ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ ይላል ከጥቂት ዓመታት በፊት ነገስታቶች በየዓመቱ ተሰባስበው አንድ ላይ ሆነው ኃይላቸውን አደራጅተው እየወጡ ርስታቸውን ያሰፉ የተለያየ ሀብት ይዘርፉ ወንዶችና ሴቶችን ባሪያዎች ይማርኩ ነበር። ይህን የሚያደርጉበት በሁለት ምክንያት ነው። አንደኛ የነሱ የሆነውን ነገር ለማብዛት፣ ኃይላቸውን ለማጠንከር፣ ብዙ ርስት እንዲኖራቸው። ሁለተኛውና ዋናው ነገር ግን አይኔ ምንም ጥላቻ አልፈልግም፣ ሰላም ነው የምፈልገው፣ ያለኝ ይበቃኛል ብለው ቢቀመጡ እንኳን አጠገባቸው ያለው ሀገር አንድ ቀን ተደራጅቶ መጥቶ የነሱ የሆነውን እንደሚበዘብዝ ያውቃል ነው። ስለዚህ አማራጭ የለውም። ግዴታ ነገሥታቶች ወቅታቸውን ጠብቀው ሄደው መዋጋት አለባቸው። በዚህ ዓለም ላይም ስንኖር ለእኛ ክርስቲያኖች ልክ እንደዛው ነው። ማንም አይነካኝም የሰላም ሰው ነኝ ብለን መቀመጥ አንችልም። ሁል ጊዜም ቢሆን እቺ ምድር የተወረረችና ከእኛ በፊት ስድስት ሺህ ዓመት ሙሉ ሲገዛት የነበረ ሰይጣን እንደሆነ መርሳት የለብን። አዎ እቺ ምድር በጨለማ ስልጣናት በክፉ ገዢዎች ተወራለች። ማለትም እኛ ከመኖራችን በፊት በዚህ ምድር ላይ አምላክ ሆኖና ነግሶ የነበረው ሰይጣን ነው። ታዲያ ይሄ ሰይጣን እኔና እናንተ ወይም ክርስቲያኖች በክርስቶስ ኢየሱስ የሆኑ በሙሉ ጠላቶቹ ነን። ለምን መሰላችሁ? እርሱ የሚያስተዳድራትን የምድር ስልጣን ሁሉ ለእኔና ለእናንተ ስለተሰጠ ነው። ታዲያ እንዴት ነው እንደዚህ በጣም የሚጠላንን ለዘመናት በዚህ ምድር ላይ የኖረውን ክፉ ሁልጊዜ እያሸነፍ ነው መኖር የምንችለው? ዋና ዋና የሚያስፈልጉን ነገሮች አሉ። አንደኛው በቂ የሆነ ዝግጅት ነው። ነገሥታቶች ወደ አንድ ሀገር ሄደው ከመማረካቸው ከማሸነፋቸውና ርስት ከመካፈላቸው በፊት ሁልጊዜም ቢሆን የዝግጅት ወር የሚባል ነገር አለ። ጦራቸውን ይወለውላሉ፣ ሰይፋቸውን ይስላሉ፣ ጋሻቸውን ያዘጋጃሉ። ሁሌም ቢሆን አንድ ንጉሥ ወታደሮቹን ብቁ ሳያረግ በፊት ወደ ጦር ሜዳ ቢሄድ እንደሚሸነፍ እርግጠኛ፣ እኔና እናንተም በዚች ምድር ላይ ላለን ከጠላት ጋር ልንገጥመው ላለው ውጊያ መጀመሪያ የሚያስፈልገን ዝግጅት ነው፣ መንፈሳዊ ዝግጅት። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኑ ይላል። የኔና የእናንተም ዲያብሎስ ጋር ላለን ፍጥጫ ብርታት ይጠይቃል። እንዴት ነው የምንበረታው? ምን አይነት የጦር መሳሪያችንን ነው የምናዘጋጀው? ቀጥሎ ወረድ ብሎ እዛው ክፍል ላይ ተጽፏል። የእግዚአብሔር የጦር ዕቃ የሚባል እግዚአብሔር ለእኔና ለእናንተ ያዘጋጀው ጠላት ዲያብሎስን የምናሸንፍበት ብርቱ የጦር መሳሪያዎች አሉት። የመዳን ራስቆ፣ የጽድቅ ጥሩር፣ የእምነት ጋሻ፣ የእውነት ቀበቶ፣ የሰላም ወንጌል የሆነ ጫማና የቃሉ ሰይፍ ናቸው። እነዚህን ትጥቆች በሚገባ ከታጠቀን ከጠላት ጋር ለመቅጠምና ለምናደርገው ዘመቻ በእርግጥ አሸናፊዎች እንደሆነን ምንም አትጠራጠሩ። እነዚህን ትጥቆች የምንታጠቀው ዕለት በዕለት ባለን ህይወት ላይ ቃሉን በማንበብ በእምነት በማደግ በእግዚአብሔር ጽድቅ ላይ በመመስረት በመመስረትና ሌሎቹን ሁሉንም መርሆች በመከተል ነው። ያን ጊዜ አሸናፊነቱ ወደ እናንተ ያደላል። ሁለተኛው የሚያስፈልገን ሰይጣንን አሸናፊ የሚያደርገን መንገድ መቃወም ነው። በሰዎችን ውስጥ ያለውን ሐሳብ አይደለም የሚሰማው ለዲያብሎስ። እግዚአብሔር ያዘዘን ከአንደበታችን ቃል አውጥተን እንድንቃወመው ነው። እርግጥ የሚነግረን ይሄንን ነው፣ ዲያብሎስን ተቃወሙት ከእናንተም ይሸሻል። በእያንዳንዱ በሚገጥመን የህይወት ተግዳሮት ዲያብሎስ መጥቶ፣ ሰይጣን መጥቶ በሚፈተነን ፈተና ሁሉ አንድ ነገር መዘንጋት የለብን፣ ድምጻችንን አውጥተን በጌታ በኢየሱስ ክርስቶስ ስም ብለን መቃወምና ከመንገዳችን ዘወር ማድረግ አለብን። ተዚላቸዋል ጌታ ኢየሱስ ጋር በጴጥሮስ አማካኝነት ሰይጣን ሐሳብ ሲያቀብለው ኢየሱስ የሰጠውን ምላሽ አንተ ሰይጣን በመንገዴ ላይ እንቅፋት ሆነህብኛል፣ ከኔ ዞር በል እንደዚህ አይነት ምላሽ ካልሰጠን ሰይጣንን እናሸንፈ አንችል። አስታውሱ ሁሌም ቢሆን ብርቱ የሚያደርጉንና አሸናፊነታችንን የሚያረጋግጡት የእግዚአብሔር የጦር ዕቃዎች ናቸው። አንዱ የእግዚአብሔር የጦር ዕቃ ደግሞ መቃወም ነው። ታዲያ ስንቃወም አንድ ነገር መርሳት የለብንም። ሁሌም መቃወማችን በእምነት መሆን አለበት። ማለትም ለምናዘው ትዕዛዛት፣ ለምንናገረው ንግግር በኢየሱስ ስም ካደረግ ነው ፍጹም ሊታዘዘን ግድ እንደሆነበት አምነን መሆን ይገባዋል። ለዛ ነው መጽሐፍ ቅዱስ እዛው ኤፌሶ ምዕራፍ 6 ላይ ቁጥር 16 በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። ያ የእምነት ጋሻ በእምነት የምንሰጠው የዲያብሎስ ብርቱ ተቃውሟችን ነው። በሦስተኝነትና ሌላው ልንረሳው የማይገባው ሰይጣንን ሁልጊዜ አሸናፊ የሆነንበት የሚያስቀጥለን መንገድ መጽናት ነው። ምን ማለት ነው? ጦርነቱ መቼም ቢሆን አያቆምም። ዲያብሎስ ደግሞ ደጋግሞ ወደ እናንተ መምጣቱን አያቆምም። ተዚላችኋል ጌታ ኢየሱስን በምድረ በዳ በፈተነው ጊዜ በአንድ ፈተና ብቻ ከኢየሱስ ጋር የጀመረውን መንፈሳዊ ጦርነት አላቋረጠም፣ ደግሞ ደጋግሞ ፈተነ። እንዲሁም መጽሐፉ ሲነግረን ለጊዜው ከእርሱ ተለየ ይላል። በኋላ ላይ እንደገና በመስቀል ላይ ሊፈትነው እንደመጣ እንዳትዘነጉ። አንተንም ቢሆን አንቺንም ቢሆን አሸነፍኩት ብለን የምናርፍበት ህይወት የለንም። በዚች ምድርና ዓለም እስከቆየን ድረስ ይሄ ምድር የእሱ ግዛት፣ የጨለማው ግዛት እስከሆነ ድረስ ሁሌም ቢሆን ከኛ ጋር መዋጋቱን አያቆም ለምን ካላችሁ እኔና እናንተ የብርሃን ልጆች ስለሆነን የጨለማውን ስራ ስለምናጋልጥና ስለምናፈርስ ከኛ ጋር መቃወሙን መቼም ቢሆን ያቆማል ብላችሁ እንዳትጠብቁ ከኛ የሚጠበቀው ሁል ጊዜ ጸንተን እርሱን መቃወም ነው። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ዘጠኝ እንደዚህ ይላል። በዓለም ያሉት ወንድሞቻችሁን ያ መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። ይህንን ክፍል ዲያብሎስ ወይም ባለጋራችን የሚውጡን ፈልጎ እንደሚያገሳ አንበሳ እንደሚዞር ከተናገረ በኋላ የተጻፈልን ክፍል ነው። ስለዚህ ሁሌ እንዳትረሱ፣ ዲያብሎስ ተስፋ ይቆርጣል ወይም ይሰለቻል ብላችሁ እንዳትረሱ። ያ ባህሪ በማንነቱ ውስጥ የለም። ችክ ያለ ደረቅ ነገር ነው። ስለዚህ እናንተ ጸንታችሁ ያለማቋረጥ በአሸናፊነት እንድትቆዩ መክራችኋለሁ። ከመሄዴ በፊት አንድ ግን የመጨረሻ ቲፕ ልስጣችሁ። አራተኛ አሁንም በሰይጣን ላይ የበላይነት የሚያቀዳጃችሁ ድንቅ መንገድ ልንገራችሁ። መውረስ ወይም መበዝበዝ። እርግጠኛ ሆኖ በዚህ ምድር እስካላችሁ ድረስ እግዚአብሔር ለእናንተ ያዘጋጀላችሁን ታላላቅ በረከቶች በእርግጠኝነት የዚህ ዓለም አምላክ ወይ አዘግይቶታል፣ ወይዞባችኋል። ይህንን ደግሞ እኔና እናንተ ካላስተዋልንና ካልነጠቅ ነው ካልተናጠቅ ነው አሸንፈን ከጥርሱ ላይ ካልወሰደን በሰቀር መቼም ሲያናገኘው ሊቀር ይችላል። አስታውሱ እዚህ ላችኋል። ሐዋርያው ጳውሎስ የተናገረው ነበር በመንገዴ ላይ ወደ አንድ ስፍራ እንዳይሄድ ዲያብሎስ አዘገየኝ ብሎ ሲናገር ታያላችሁ። ሐዋርያው ጳውሎስ በልዩ ልዩ ምክንያት ዘገየው ማለት ይችል ነበር፣ ነገር ግን በመንፈሳዊ ዓይን ያንን ያደረገው ሰይጣን እንደሆነ ስለተረዳ ሰይጣን ግን አዘገየኛል። እኔና እናንተንም ከብዙ ነገር ሊያዘገየን እንደሚሞክር አምናለሁ። ስለዚህ ማድረግ ያለብን ሁልጊዜ የኛ መሆን የነበረበትን ለእኛ የሚገባውን ነገር ጸንተን ከርሱ መውሰድ መንጠቅ አለብን። መጽሐፍ ቅዱስ ሲናገር ሌባ በተያዘ ጊዜ ሰባት እጥፍ ይከፍላል፣ ይላል ማርቆስ ምዕራፍ 3 ቁጥር 27። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊበዘብዝ የሚችል የለም፣ ከዚያም ወዲያ ቤቱን ይበዘብዛል። የእናንተ ንብረት አብዛኛው በዚህ ዓለም ጨለማ ክፍል ተሰውሮ ተይዞን ያለው ኃይለኛ የተባለውን ገዣቸውን እሰሩት፣ ከዛም እሱ ጋር ያለውን ነገር ትበዘብዛላችሁ። ይህንን በማድረግ ከሰይጣን ጥቃት ማምለጥ ብቻ ሳይሆን እናንተ ራሳችሁ ጥቃት እየፈጠራችሁ በጨለማው መንግስት ላይ የተወረሱብንን ብዙ ጉዳዮችና ሰዎች እያስነጠቅን ወደ ብርሃን መንግስት እናመጣለን። እነዚህን አራት መርሆዎች ተጠቀሙ፣ በሕይወታችሁ ውጤታማና አሸናፊ ክርስቲያኖች ትሆናላችሁ። ልክ እንደዚህና እንደዚህ ያሉ መንፈሳዊ መርሆች ብርቱ ክርስቲያን የሚያደርጉንን እውነቶች መማር ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ ሁልጊዜ የሚለቀቁት ነገር ሳያመልጧችሁ ወደ እናንተ ይድረሱ። መልካም ጊዜ።